አሰላም አለይኩም ወረህመቱላሂ ወበረካቱህ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? ከእኔ ጋር አልሀምድሊላሂ ሰላም ነህ። እንዴት ይዛችኋል ሥራ፣ አፍያ፣ ጤና? ለአልሀምድሊላሂ እኔ ደህና ነኝ። አልሀምድሊላሂ እ ስደት ያላችሁ አገር ደውላችኋል ወይ? ቤተሰብ ደህና ናቸው ወይ? ኢንሻአላህ ስደት በቃ ብሎን እንላታ አገራችን አውቀን ዛሬ ቆቆር እየሠራን ነው ለሚበላ ነው። እናንተም ተሰራችሁበት ተሰራችሁበት ግዛችሁ የምትጨርሱበትን ነገር ማሳየት ግዴታችን ነው እና ሳይ አስበራሳችን እንተያይ ሙያ የኖርንም ሙያንም ኮመንት ላይ ትጽፉልናችሁ ተከታተሉ ማለት ነው። እንዴት ናችሁ? እኔ ጋር አልሐምዱሊላህ ደህና ነኝ። እሱ በልተን አሁን ሻይን እንጠጣ። ቆሎ የሰራን ነው። አገር ለሀገራችን አቅቶን በቤተሰባችን ተጨምረን ጊዜያችን እንጨርሰዋላ ያርቀን። እኔ እዛ ነው ይላችኋለሁ። ይሄ እስከተደረገ አብረን እንበላለን። ጠብቁን። ቤተሰቦች ተመልሰን መተናል። እኒ ብላ እንጠጣ፣ ቡናም አለ የጠጣን ነው። እንዴት ናችሁ ቢሉ ከታበሉ እሺ ቡና እንጠጣ ነው። አሁን የበላን ነው። እናንተስ? አላህ በጭንቅ ያለው ከጭንቅ መጭንቅ፣ ያለው ቤተሰብ አላህ አፈውን ይስጠው። aላህ የተደሰቱበት ቀን አላህ ያብቃቸው። ደስታ በደስታ አላህ ያርገን። ስደት በቃችሁ ብለን አላህ በሰላም ያብቃን። ከአስር በኋላ የሚደረገው ዱኣ ሙስተጃብነው ዱኣ አርጉ ራስ በራሳችን እላችኋለሁ። ኢዩ ጠጡ። ቆቆሩም አልቆለታል፣ የበላ ነው ቆቆሩም አለ። የሚቀርጠኝ ሰብሰቡ ስለሌለ ራሴ ነው የቀረጽኩት ያለሁት። ተከታተሉን ግቡ እኒ ብላ አላችኋለሁኝ። ጠጡ። ሻይ ማለ ቡና ማለ ጋሃ ማለ ጋሃ ረቢ አራ ሌላ ነገር የለም አልኳችሁ። ኑ እላችኋለሁኝ። ሪፍትነን ዛሬ ጁማ ነው እላችኋለሁኝ። በጁማውን ቀን አላህ የምንጠቀምባትን ቀን አላህ ያርገን እላችኋለሁ። ህብቶቼ ግቡ እላችኋለሁኝ

ስለ ተከታተላችሁኝ አመሰግናችኋለሁ። ወይ አላህ ይጠብቃችሁ። አላህ ከእናንተ ይሁን። ከኩፉ ነገር አላህ ያርቃችሁ። ከካይሩ ነገር አላህ ያቅርባችሁ። አብረን ስለሆን ደስ ብሎኛል። እንኳን ደስ አላችሁላችኋለሁ። ወሰላም አለይኩም ወራህመቱላህ ወበረካቱ